ለምሳሌ አህባሾች እናንተ የምታርዶ ስጋ አይበላም። እናንተ ናቸው አረን ስትንጋጉ የነበራችሁ። አሁን እናንተ የምታርዱ ከሆነ አይበላም፣ ምክንያቱም ሙሽሪኮች ስለሆናቸው። አህባሽ ያረደውን መብላት ይቻላል ወይስ አይቻልም? ወንድም ሁሱ ምን እያለን ነው? እስኪ ወደ ሁሱ ንግግር እንሻገር። ዳይ ወደ ቪዲዮ። ለምሳሌ አህባሾች እናንተ የምታርዱ ስጋ አይበላም። እናንተ ናቸው አረን ስትንጋጉ የነበራችሁ። አሁን እናንተ የምታርዱ ከሆነ አይበላም፣ ምክንያቱም ሙሽሪኮች ስለሆናቸው

የአላህን ባህር የሚያስደባብል ሰው የአላህ ስብሀነ ተዓላን በእርሱ ላይ ሌላን አካል የሚጠራ ስትቃታ በሌላ አካል የሚያደርግ በፍጹም አይበላም። ስግባት ሰው እንግዲህ አህባሾች ይህን የሁሱ ንግግር ያበሳጫቸው ይመስላል። እንዲህ የአህባሾች ምናምን እያለ ነው። እንግዲህ ሁሱ አህባሽ አንድ አህባሽ ከአላህ ውጭ የሚጠራ ከሆነ ሼዎች ድረሱልኝ የሚል ከሆነ እንዲሁም ደግሞ ቀበር እየሄደ በረካ ፍለጋ ብሎ የቀብርና አፈር በጥጦ የሚጠጣ ከሆነ ባጭሩ ከአላህ ውጭ የሚጣራ ከሆነ እነዚህ ሰዎች ያረዱትን ነገር መብላት አይቻልም ማለት። ታዲያ አህባሾች ካላህ ውጭ መጣረታችሁ አምናችሁ ነው እየተቃወማችሁት ያላችሁት። አንዳንድ እኮ በጣም ነው ከሚገርም እንደ አጋጣሚ ሆኖ የምታረጉትን ነገር በአደባባይ ሳታውቁ እንዲህ ታወጡታላችሁ። ወደ ውስጥ ከላ ውጭ እንደምትጣሩ እኮ እያመናችሁ ነው። ሁሱ እንዲህ ያለ ብላችሁ ያዙኝ ልቀቁኝ ስትሉ ሁሱ የተናገረውን ነገር በአጠቃላይ አክሴፕት አድርጋችሁ ተቀብላችኋል ማለት ነው። ሁሱ ያለው አንድ ሰው ቢስሚላ ብሎ ይብል። ዚያርድ ራሱ ከአላህ ውጭ የሚጣራ ከሆነ ለሺው ሺዎችን የሚጣራ ከሆነ የተለያዩ ሰዎች ድረሱልኝ የሚል ከሆነ እርዳታ ከነሱ የሚጠይቅ ከሆነ ይህ ሰው ያረደውን ሐላል አይሆንም። ቁርአን ነው ከለከለ። እሱኮ ከራሱ ያመጣው ነገር አይደለም። ሁለተኛ ደግሞ የተለያዩ የአህባሽና የሱፍያ ጣሪቃ ምናምን የምትሏቸው የቀብር ቦታዎች ስን ከአላህ ውጭ ስንተጣርታቸው ነው ራሱ የምታርዱት ቃጥባሪ ላይ ብትሄዱ ባላ ከዛ በኋላ ለቃጥባሪ ሼህ ሀጃይን አውጡልኝ ምናምን ብላችሁ ዱዓ አድርጋችሁ ነው ከዛ በኋላ የምታርዱት አይደለም? በአይናችን ያየ ነው። ኑር ሁሴን ጋ ስትሄዱ ጊዜ ነኑር ሁሴን ቀበር ያርዳል። መውሊድ ላይ ነቢዩ ዓለይሂ ሰላት ወሰላም ው የእሱ ሊደት እያከበርኩኝ ነው፣ መውሊድ እያከበርኩ ነው እና ሀጃይን በሙሉ ፈጽሙልኝ፣ ቢስሚላ ብለህ ታርዳለህ። ሽርክ ቀላቅለህ ከዛ በኋላ ቢስሚላ ብትል ጥቅም የለውም። ለማለት ያክል ነው እንጂ አፍንጫቸው ለማለት ያክል ነው። ወደ ቀጣይ ቪዲዮ ስንሻገር ራፐር እህቶች እየበዙ ነው። ከየት ነው የመጡት? አረ እነዚህ እህቶች የሚያገባ ጠፋው የሚል ይሆናል። ይሄ ቀልድ ነው ግን እነዚህ እህቶች ምን እየሆኑ ነው? እስቲ እንመልከው የራያ ዘፈን ይመስል ናለ ማሊኮ አላ ማሊኮ እያላችሁ በአላህ ስም እየቀለዳችሁ አላህ በተከበረው ቃሉ ምንድነው የሚለው ጌታህን በሚስጥር ተዋድቀህና ፈርተህ ከጩኸት በታች በሆነ ቃል በጠዋትና በማታ ውሳ ከዘንጊዎች አትሁን ይላል። አላህን ስናወሳ እንዴት ማውሳት እንዳለብን ጌታችን የነገረን እውነታ ሆኖ ሳለ ዛሬ ላይ ሴት ካፒስቴ ተጠቅማ፣ ሜካፕ ተጠቅማ እየዘለለች ምናምን አንዳንዶቹ ጥፍራቸውን አሰርተው ምናምን ነገር የጥፍር ቀለም ተጠቅማ ምናምን ነገር ሀላል የጥፍር ቀለም ምናምን ብለው አምጥተዋል ነገር ምናምን ቪዲዮ እንሰራበታለን። እንዲህ ያደረጋችሁ ከዛ ማህባ ነው። ወላይ ሀያ የሚባል ነገር እኮ አለ። እነዚህ ሴቶች ግራ ነው የሚገባኝ። ምን አይነ ቆይ፣ ባል የላችሁም? ማክ አገባችሁ ማለት ባላችሁ አይቆጣጠራችሁም? ወንድም የላችሁ፣ አጎት የላችሁ፣ አባት የላችሁ? ሴት ልጅ እኮ በምስጢር ምትያዝ ወርቅ ናት። ወርቅ እንዴት ነው በአደባባይ ዝም ብላችሁ አውጥታችሁ ምናምን ነገር ታሳያላችሁ? ከዛ በላይና ሴት ልጅ ሳይኮሎጂ የሚለው ነገር አለ። ውድ የሆኑ ነገራቶችን በድብቅ ያዙ ይላል። ውድ ናት። በእስልምና አላህ ውድ አድርጎሻል። ውድ የሆነችን ነገር እንደ ማስታወቂያ ትዘላለች እንቁራሪት ይመስል ማለት ነው። እነዚህ በቃ የመጨረሻ የወረደ ተግባር ማለት ነው። ከአንድ ከሙስሊም ሴት የሚጠበቅ አለ። የሆነ ፕሮቴስታንት አዳራሽ ላይ ገብታችሁ መንፈስ ቅዱስ ወረደብኝ ብለው እንደሚዘሉት ይዘላሉ። እንዲህ ሀያ የሚባል ነገር አለ። እናታችን አይሻለ እያንዳንዱ ሃይማኖቶች የራሳቸው የሆነ የስነ ምግባር ስርዓቶች አሏቸው የተለያዩ፣ ክርስትና ውስጥ በሉ አይሁዲ ውስጥ በሉት ፕሮቴስታንት ላይ በሉት የተለያዩ ቤተ እምነት ውስጥ እራሱ የቻለ ጣዖት አምላኪዎች እራሱ ቢሆኑ የስነ ምግባር ስርዓቶች አላቸው። እስልምና ደግሞ ለሴት ልጅ የሰጣት ትልቁ ስርዓት ሀያ ነው ትላለች። እነዚህን እነዚህ ሴቶች ሀያ ሲባሉ ጊዜ ሰላሳ ብለው የሚያሾፉ ናቸው። ለዛ ነው ሀያ የሚለው ቃል ራሱ ሀያት ከሚለው ግስ የተገኘ ነው የሚሉት እነ ብኑ ቀይም ረሂመሁላ። ሀያ የሚለው ይህ አይናፋርነት፣ ጠብቁነት። አይናፋርነት ሲባል እኮ ፈዛዛነት ማለት አይደለም፣ ጥብቅነት ልታይ ልታይ የማትል ሁሉን ማታቦክ አይነት ብልህ የሆነች ሴት ማለት። እንደዛ ያላትን ሴት ሀያት አላት ማለትም ህይወት አላት። ከዛ ተቃራኒ ከሆነችስ ሀያ ከሌላት ህይወት የላትም ማለት ነው። ስብናላ ዛሬ ላይ በሚያሳዝን ሁኔታ ይህ ብቻ ሳይሆን በተጨማሪ ይህን ቪዲዮ ተመልከቱ።

እንዲህ አይሆንም። ልትበሬ ነው። እንዴት ምን ሆነች ነው? አውዝ ቢል ሸይጣን። ምን አይነት የስነ ምግባር ብክለት እየተፈጠረ እንደሆነ አላቅ። በተለይ ሙስሊም ሴቶቻችን ዛሬ እኮ በቃ በሙስሊም ሴት እያፈርን ነው፣ አንገታችን እየደፋን እንዲህ የሆነች ከዛ በኋላ እኔ ወጥቼ እንዴት ነው ስራ ልሰራ የምችል? ኒቃብ ነው እንዴ ወንዶች ያርጉልን እያላችሁ ያላችሁ ወይስ ሐሳባችሁ ምንድነው? እስቲ ነገሩን ወላሂ እንዲህ የምታረጉ እህቶች፣ አዎ በጣም የስናይ ምግባር ጥግ ላይ ያላቸው እህቶች እንዳላቸው አውቃለሁ። ሁሉንም ማለት አይደለም፣ ግን እንደዚህ አይነት ውርጋጥ የሆነችን ሴት ምን ምን ነው እኛ ወንዶች፣ እንዲህ የሆናችሁ ምን ኒቃብ አድርገን ምናምን ስራ ቦታ እንሄድ ነው? ኢቨን ሶሻል ሚዲያ ላይ እንዲህ የሆናችሁ በአካል ደግሞ እ የሙስሊም ማለት ነው፣ ስብና ይኖራቸው ሙስሊም ሴት ይህን አይደለች። እንዲህ እኔ በጣም ነው የሚገርመኝ ወላሂ። ለዚህ ማለት ማሻለም ለምን ትለዋት አላችሁ? ምን ይህ እኮ አዑዙ ቢላህ ለሚያሰኝ ነገር ነው። ጭፈራ ምናምን ነገር አላህ የመካ ሙሽሪኮችን የኮነነበት ዘው በምንድን ነው? እነዚያ የመካ ሙሽሪኮች ኢባዳቸው መካ ውስጥ ቤቱ ዘንድ ማፋጨትና ጭብጨባ እንጂ ሌላ አልነበረም። ዛሬስ የመካ ሙሽሪኮችን ተግባር ነቢ ሰላም አላ ሰላም አላ እየተባለ በነቢው አለይሂ ሰላቱ ወሰላም ላይ ይጨፈራል ማለት ነው። አላህን ድንበርን ከመተላለፍ ይጠብቀን። ወንድምና እንደነዚህ አይነት ሴቶች እንግዲህ መፍትሄ የሚያገኙት እኔ ፐርሰናል እየታይ ነው ትዳር ሲያገኙ አብዛኛው። ለዛ ነው እኮ ለምን ምትውጭበት ፐርፐዝ ራሱ ምንድን ነው? ስለጨፈርሽ እኮ ምንም ኢባዳ እየሰራሽ እኮ አይደለም። መሰናክል እየውንሽ ነው ለወንዶች ወይም ወንዶችን ጥላበሳ ነው። ከዛ ጊዛዊ ፍላጎትን ኖሯቸው ጊዛዊ መደበሪያ ሊያረጉሽ ነው እንጂ ዘላቂ በሆነ ሁኔታ እንዳንቺ አይነት ጅልጦ አይፈልግም ወንድ ልጅ አስረግጬ ነው የምነግርሽ። እንደነዚህ አይነት ሴቶች ሚዲያ ላይ ያዙኝ፣ ልቀቁኝ የምትል ሴት በፍጹም ወንድ ልጅ አይፈልጋትም። ምናልባት በወንዶች እንዲህ ተከበሽ ሊሆን ይችላል። ልክ እንደ ዝንብበኝ ንብ አልኩሽ ክብርሽን ከፍ ማድረግ ስለ አይገባሽም። ንብነት እራሱ ልክ እንደ ዝንብ እንዲህ የተንሳፈፈ ሰው ይኖራል። የሆነ ወተት ላይ ዝንብ እንዲህ ነው አይደለም? ዳርዳር ላይ የሚቀመጠው እንዲህ። አንቺም እንደዛች ክብርሽን ካልጠበቅሽ ማንም ቆሻሻ መንደር ዱርዬ የመጣ ነካክቶች ላሽ ነው ልሽ እንጂ አያገባሽም። መራራ የሆነ አቅባቸው ምንም ማድረግ አይቻልም። ወላይ ይህን ነገር አስረግጭ ነው፣ ምን አይለሽ። ሶሻል ሚዲያ ላይ ያለሽ ሴት ወንድ ልጅ አይፈልጋት። ሶሻል ሚዲያ ላይ እንዲህ በቪዲዮ ወታ ያዙኝ ልቀቁኝ የምትል ሴት በፍጹም ወንድ ልጅን እሺ፣ ሌላ ሳይች። ምክንያቱም እሷ ይህን ስትወጣ ጊዜ ፈርፈዟ ምንድን ነው ስንል ወንዶችን ለመሳብ ወንዶችን ለማስመጥ ነው። ግን አሰምጣለው ብላ ሄዳ ሰምጣ ቀረች ነው ነገር ተብርም ይባል እናትነት